የተወለደ ልጅ በሙሉ ወንድ ከሆነ ይገደል የሚል አዋጅ በታወጀበት ሰዓት ላይ እግዚአብሔር ሙሴን አመጣው። እናቱ ሶስት ወር ሸሸገች። ሚ ሶስት ወር ብቻ ነው መሸሸግ ይቻል። ለምን? ከዛ ይጮኋላ ድምፅ አለ። እናቱ ናት እኮ እየነገረችው እኮ ያደገው ሙሴ። ለዛ እኮ ነው እኮ፣ ሲያድግ ወንድሞቹ ነፃ ማውጣት ፈለገ። ከየት ይሰማል? ፈርዖን ቤት እኮ ነው ያደገው። እናቱ ናታ። የብሉይ ኪዳን መጽሐፍት እኮ ቅዱሳት መጽሐፍት የሚሆኑት እኮ በሙሴ ህግ ተመዝነው ነው። አንድ ሰው እኮ የተመረጠ አገልጋይ ነው ታላቅ ነብይ ነው የምትለው እኮ በሙሴ ህግ እኮ መዝነው ነው። ቤተ መንግስቱን እንዲያውቀው አርግ ያለው ይህኔ፣ ደግሞ እንዲያቀድሙ ትሑት ማድረግ አለብኛል ጊዜ ውጣ እናስተያድን ሲለው በጥፊ ጀመረ። ቁጥቋጦ እሳት አለው ይነዳል፣ አይቃጠልም። ምንድን ነው ይህ ራእይ? እስቲ ቆይ ልመልከት ብሎ ጠጋ ሲል የሚናገር እሳት ነው፣ ኖርማል እሳት አይደለም። ሙሴ! አቤት አለው። የቆምክበት ስፍራ ቅዱስ ነውና ጫማ ነው ልቃለ። እኔ መጥቻለሁ፣ ወደ ፈርዖን እልካለሁ ሲለው አይ እኔ አሊት እኔ አልሆንህም አለ። ለምን አለው? አረ እኔ እናገር ዘንድ ዝማ ቅም አይደለሁም ሲል አፍን የፈጠረ እግዚአብሔር ነው አለ። ለእኔ ብለህ አዎ፣ እንዲያምኑብህና እንዲሰሙ ስል አንተን ብዬ ብቻ መጣለሁ አለው እግዚአብሔር። ሲናገረው ህዝቡ ሰማ፣ ህዝቡም በሙሴ አመኑ በእግዚአብሔር አሁን ከዚህ በኋላ ስለ ኢየሱስ ሰፊ ነገር ሊያነሳ ነው። አዎ ሙሴን ግን በተወሰነ መንገድ ላቅርብላችሁ እና ሙሴ ሞቶ ነው የቀረው። ትንሣኤ ሞታን የሚያገኘው ከእኛ ጋር ኢየሱስ ተነስቶ አየ ሙሴ ጥሎ የወጣው የፈርዖንም ቤተ መንግስት ነው። ጌታ ኢየሱስ ክርስቶስ በሰማይ ያለ ሰው አይቶት የማያውቀውን ቢያየውም ሊያብራራው የማይችለውን ክብር ኢየሱስ ተተወረደ ነው። እዚህ ቤት ውስጥ ሙሴ ሎሌ ነው። እዚህ ቤት ውስጥ ኢየሱስ የበኩር ልጅ ነው። ጌታ የተመሰገነ ይሁን። ኢየሱስ ከሙሴ ይበልጣል። ኢየሱስ ከሙሴ ይበልጣል። ምናልባት ለእኔና ለእናንተ ለእብራውያኑ ያክል ፔኑ የሚሰማን አይመስለኝ የዚህ የደብዳቤው ተደራሲያን ሲያን ዕብራውያን ናቸው አይሁዳውያን ናቸው የሙሴ በጣም ተከታዮች ናቸው የሙሴ አድናቂዎችም ጭምር ናቸው ከህፃንነታቸው ጀምሮ ሲያድጉ በጣም በብዙ ራባዮች በጣም በብዙ መምህራኖቻቸው ስር ተቀምጦ ሲያድጉ የሙሴ መጽሐፍት እየተከፈተ እንደ ሙሴ አለ አይነት ሰው እግዚአብሔር አላስነሳም እየተባሉ ያደጉ ናቸው እና እንደውም አንዳንድ የእብራውያን መምህራኖች ሙሴ ከሰዎች ብቻ ሳይሆን በመላእክት መካከል እንኳን የዚህ አይነት ሰው አይነሳም እስከ ማለት ደረጃ ድረስ ሁሉ ደርሰዋል። ያን ያክል የዛ የጁዳይዝም እምነቱና የእስራኤላውያን የሁሉ ነገራቸው ጥግ ነው ሙሴ፣ ጠርዛቸው ሙሴ ነው እና የዚህ ደብዳቤ ጸሐፊ ጌታ ኢየሱስ ክርስቶስ ከመላእክት ይበልጣል እያላቸው መጥቷል። እና አይ ቲንክ አምነዋል፣ በኋላ ላይ አምነዋል፣ አሜን ብለውታል። አሁን ደግሞ የእምነታቸው በጣም ፒላር የሆነውን ሰው ሊነቀንቅባቸው ነው፣ እንግዲህ ሊነቀንቅባቸው ነው ጌታ ኢየሱስ ክርስቶስን መናገር ሲጀምር ምዕራፍ ሶስት ላይ የዚህ እምነት ሐዋርያና ሊቀ ካህናት ነው ሲል፣ አዎ አሜን። የክርስትናችን ሐዋርያ ኢየሱስ ነው። አዎ፣ የክርስትናው ደግሞ ሊቀ ካህናት ኢየሱስ ነው። አዎ አምነናል። ስለዚህ እሱን አስቡ። እሺ እናስባለን። አሁን ከዛ ቀጥሎ ይመጣል። ቁጥር ሁለት አካባቢ ላይ ይመጣል። ሙሴ በእግዚአብሔር ቤት ሁሉ ላይ የታመነ እንደነበረ እርሱም ለሾመው የታመነ ነው ይላል። እና ሙሴ በእግዚአብሔር ቤት ላይ የእግዚአብሔር በሆነው ነገር ሁሉ ላይ የታመነ ነው ይላል። ባይዘዌ ሙሴና ጌታ ኢየሱስ ክርስቶስን ለንጽጽር ያቀርባቸዋል እንጂ የተለያየ ቲም ውስጥ አይደለም ያሉት። ሙሴና ኢየሱስ አንድ ቲም ውስጥ ናቸው። አንድ ቲም ውስጥ ናቸው። የቲሙ ካፕቴን ኢየሱስ ነው ነው ሊል የሚጀምረው ይሄ ሰውዬ። ሙሴም እዚሁ ኢየሱስ ቲም ውስጥ ነው ያለው። ሙሴም እዚችው ጌታ ኢየሱስ ክርስቶስ በሚመራት አካል ውስጥ ነው ያለው። ሙሴም ሙሴ በእግዚአብሔር ቤት ውስጥ ያለ አንድ ግለሰብ ነው። ጌታ ኢየሱስ ክርስቶስ ደግሞ ራሱ ቤቱ ነው። ሙሴ በእግዚአብሔር ቤት ውስጥ ያለ አንድ ሎሌ ነው። ጌታ ኢየሱስ ክርስቶስ ደግሞ እዛ ቤት ውስጥ የበኩር ልጅ ነው። ሙሴ በዚሁ ቤት ውስጥ በጣም የታመነ አገልጋይ ነው። ከኢየሱስ ጋር አይነጻጸርም ነው ያለው እንጂ እንደ ሙሴ ያለ አይነት አገልጋይ ማግኘት በጣም አዳጋች ነው በይዘ አይገኝምም። እንደው በእውነት ጌታ ኢየሱስ ክርስቶስ መጥቶ አደበዘዘልን እንጂ ሙሴ ኢየሱስ ባይመጣ ኖሮ ምናልባት የብዙዎቻችን አይከን ሙሴ ነው የሚሆነው። እንደ ሙሴ ለመሆን ነበረ ምንታገለው ሙሴ አቺቭ ያደረገውን ለማድረግ ነበረ። ጸሎታችንም ምጣችንም ሁሉ ነገራችን። ኢየሱስ መጥቶ ነው ሰውየውን ድብዝዝ ያደረገው ከመንገድም ያስወጣው፣ መደገፊያቸው የነበረውን ሰውዬ ነጥቆ ሰዎቹን መሬት ላይ የጣላቸው ኢየሱስ ብቻ ነው እንጂ ሙሴ እጅግ የተከበረ ታላቅ አገልጋይ ነው። እንደምታውቁት ነው ግብጽ ምድር እንዲወለድ አደረገ እግዚአብሔር። የዘጻቱ ሰሞን እንዲወለድ አደረገው፣ ለአራት መቶ ዓመት የተጠበቀን ባርነት እንዲሰብር በባርነቱ መዝጊያ አካባቢ ላይ እግዚአብሔር ከመቶ ዓመት ቀደም ብሎ ሙሴ እንዲወለድ አደረገ። ሲወለድ፣ ታውቃላችሁ ምን አይነት መለኮታዊ ጥበቃ እግዚአብሔር በላዩ ላይ እንዳረገ። የተወለደ ልጅ በሙሉ ወንድ ከሆነ ይገደል የሚል በፈርዖን ክፍለ ግዛት በሙሉ አዋጅ በታወጀበት ሰዓት ላይ በእንደዚህ አይነት ክሪቲካል በሆነ ሰዓት ላይ እግዚአብሔር ሙሴን አመጣው። አይቻልም። ፈርዖን ከሞተ በኋላ ደና ፈርዖን አስነስተ ሙሴን አምጣ ብትሉት ጊዜ አይ የመጨረሻው ሰዓት ስለሆነ እዚ ጋር የግብፃውያን ከነአን ደግሞ የአሞራውያን ኃጢአት ስለሞላ እዚህ በነዚህ በኩል እዚህ እቀጣለሁ፣ እንደገና በእስራኤል በኩል አሞራውያንን እቀጣለው የከነአንን ምድርም እቀጣለሁ። ሁለቱንም ለመቅጣት አሁን ነው ሰዓቱ ብሎ በጣም በተወጠረች ሰዓት ሙሴ ተወለደ። እናቱ ሶስት ወር እንደደቀ መሸሸገች። ሚ ሶስት ወር ብቻ ነው መሸሸግ? ለምን ከዛ ይጮዋላ። ድምፅ አለ። አታፍን ልጅ ነው ከመልካም ነበር የሚል ቃል አለ። በጻንነቱ ነው የጀመረው። ከዛ እናቱ ይላላል ወሰደችና በዘንቢል ነገር አርጋ ዘንቢሉን ከውስጥ በቅጥር አለቅልቃ እዛ ውስጥ አድጋ ውሃ እንዳይገባና ውሃ ወደ ውስጥ ገብቶ ልጁን ደግሞ እንዳያሰምጣው የእግዚአብሔር መለኮታዊ ጥበቃ እንዳለ ሆኖ የእናቱም ጥንቃቄ ደግሞ ነበረበት። እሷ የዲቫይን አፖይንት መት የመለኮት ቀጠሮ እንዳለባት የምታውቀው ጉዳይ የለም። እሷ ዝምብላ በእግዚአብሔር ለዋላዊ ስልጣን ስር ፈቃዷ ተገዝቶ የምትኖር አይነት ሴት ናት። የዚህ ታሪክ አካል መሆኗን ምናልባት ልጇ አድጎ መጽሐፍ መጽሐፉን ካወቀች ነው ምናልባት ግብጽ ካልሞተች እናቱ ኢየሱስ መጥቶ አደበዘዘው እንጂ የእስራኤልን ታሪክ የሰራ ሰው ነው። በብሉይ ኪዳን ብሉይ ኪዳንን እስኬለተኑን ያቆመው እኮ እሱ ነው። ሌሎቹ መተው ነው፣ እሱ በገነባው ስትራክቸር ላይ ነው ኢንተሪየር የሰሩት። ሙሉ ስትራክቸሩን፣ ብሉይ ኪዳን የቆመው በሙሴ ነው። ህግ የሰጠው እሱ አይደል እንዴ? የብሉይ ኪዳን መጽሐፍት እኮ ቅዱሳት መጽሐፍት የሚሆኑት በሙሴ ህግ ተመዝነው ነው። አንድ ሰው እኮ የተመረጠ አገልጋይ ነው፣ ታላቅ ነብይ ነው የምትሎ እኮ በሙሴ ህግ እኮ መዝነው ነው። እንደ ሙሴ ህግ ከተነበየ እግዚአብሔር አገልጋይ ነው፣ ካልሆነ አደለህም ነው ያን ያክል። ቅዱሳት መጽሐፍትን ለማጽደቅ የሙሴ መጽሐፍ ተፈልገዋል። የኢሳያስ መጽሐፍ ኢንስፓየርድ ነው አደለ ለማለት እንደ ህጉ ነው ወይ ኢሳያስ የኖረ ያገለገለው ትላለህ እኮ። አስቡት፣ ምን አይነት ቅዱስ ምን አይነት ታላቅ እጅግ እግዚአብሔር ራሱ ያከበረው አገልጋይ እንደሆነ አስቡት። እግዚአብሔርን ያከበረው እግዚአብሔርን ያከበረው ባይዘወያ ለዛ ነው ኪዳን ተሻግሮ መስዩ አጠገብ መጣ። ለንጽጽር ኪዳን ተሻግሮ ገባ። ሰውየው በዚህ መንገድ ተወለደ። የፈሮ ልጅ እንድታየው አረገ። ጊዜ የፈሮ ልጅ አየችው፣ ወደደችው። ይልቃል አለ ሄብራውያን ወንዳው ግደሉት ነው እኮ የምትለው የፈሮ ልጅ እኮ ነች አይታ ወደደች፣ ይላል ይግባታ ይግባታ አለቀ። መለኮት ነው፣ ኢንፍሉዌንስ እያረጋት ያሉ። ቤቷ ወሰደች ይላል አይሁዳዊ ሕፃን እስራኤላዊ ሕፃን ቤቷ ወሰደች። ደሞ ታላቀቱስ ሮጣ አመጣች። የአይሁዳውያን ብዙ እናቶች ልጆቻቸው ስለተገደሉባቸው፣ ማለት ሁሉም እናቶች አሁን ለማጠባት ይሞክራሉ፣ ግን ልጆቻቸው ተገለውባቸዋል እና መታጠባው ለማጣል ትችላለች። አዎ ስትል እናቱን አመጣቻት። በእናቱ እጅ ያደገው እናቱ ናት እኮ እየነገረችው እኮ ያደገው ሙሴ። ለዛ እኮ ነው እኮ ሲያድግ ወንድሞቹ ነፃ ማውጣት ፈለገ። ከየት ይሰማል? ፈርዖን ቤት እኮ ነው ያደገው። እናቱ ናታ፣ አንተ ግብፃዊ አይደለም ትሏለች፣ እያጠባችው። አንተ ሁ እስራኤላዊ፣ የባሮቹ እነዛ ባሮቹ ይታዩ አለ፣ ተስፋ አለ። የአብርሃም የዛቅ ያዕቆብ አምላክ ይባላል ያንተ፣ ፈርዖን አይደለም ያንተ አምላክ። አንተ ማድገ ፈርዖን ስትሆን አምላክ አትሆንም። እየነገረችው ነው ያደገው። እግዚአብሔር እዛ ቤት አሳደገው። አርባ ዓመት የግብፅን ጥበብ ታጠቀ፣ ታውቃላቸው። በአርባ ዓመቱ ሰውየው በጣም ፕራይድፉል ነው። እውነቱን ነው፣ እንዴት አይሆንም? ቤተመንግስት ነው ያደገው ፕሪንስ እኮ ልዑል ነው። አሁን እኮ ንጉስ ኒካው ሲሞት እኮ ቀጥሎሱ ነው የሚነግሰው። በጣም ፕራይድፉል ነው የወርቅ ዙፋን ላይ ነው የሚቀመጠው፣ በወርቅ ነው የሚጠጣው። የጠየቀውን ተናግሮ ሳይጨርስ አጠገቡ ይመጣለታል። ይገደል ያለው ይገደልለታል። በጣም በጣም ትቢተኛ ነው። ስለዚህ እንዲሆኖ ደግሞ አዳኝ መሆን አይችልም። እግዚአብሔር ከቱታን ጋር ስለሆነ የሚሰራው ጥሩ ነው። አሁን የቤተ መንግስቱን እንዲያቀዋርግ ያለው የእኔን ደግሞ እንዲያቅ ቱት ማድረግ አለብኛል። እግዚአብሔር ውጣና ስቲያድን ሲለው በጥፊ ጀመረ። አንድ ግብፃዊ በጥፊ ይገደል ይላል ሁሉ ሚሊዮን ግብፃዊ በጥፊ ትጨርሳለ? አጭርሰ አያልቅ። ስለዚህ እግዚአብሔር በዚህ መንገድ በቃ አሁን ማዳን ውስጡ ገባ፣ መታደግ ውስጡ ገባ። መንገዱን ስላላወቀ እግዚአብሔር ደግሞ ሌላ ሁለተኛ አርባ ዓመት ይሄኛው የፈርዖን ቤተ መንግስት በጣም የክብር ጠርዝ ነው። ሌላ ደግሞ የውርደ ጠርዝ የሆነ ደግሞ ዩቶር ገወሰደውና እረኛ አረገው አርባ ዓመት። ሁለተኛ አርባ ዓመት። ሁለተኛውን አርባ ሲጨርስ ትዝ ይላቸዋል የዩቶርን በግ እየጠበቀ እግዚአብሔር ኮሬብ ላይ ነው የእግዚአብሔር ተራራ ኮሬብ። ምዕራፍ ሶስት ላይ በግ እየጠበቀ እግዚአብሔር ብቅ አለለት። አንዳንድ የመጽሐፍ ቅዱስ ክፍል ግን በእውነት እኮ ነው የምላችሁ በጣም የተለየ ነው። ይሄ መለኮት ራሱ አሸንፎ የሚመጣው ነው እንጂ ጸል የምታገኘውም አይደለም አሁን ሙሴ ጸለዩ ያቅም እግዚአብሔር መጣ፣ እና ቁጥቋጦ እሳት አለው፣ ይነዳል፣ አይቃጠልም። ምንድን ነው ይህ ራእይ? እስቲ ቆይ ልመልከት ብሎ ጠጋ ሲል የሚናገር እሳት ነው። ኖርማል እሳት አይደለም። ጂሰስ፣ በጣም ከባድ እኮ ነው። አሁን እናንተ ብትሆኑ ሲጠቅ፣ በመንፈስ አይደለም እኮ ሚያየ በፍጥረታዊ አይኑ ነው ሰው የሚያየው። እንድ ምንድን ነው ሲል ሙሴ አቤት አለ። የቆምክበት ስፍራ ቅዱስ ነውና ጫማህን አውልቅ አለው። እኔ መጥቻለሁ። አውልቅ ሲለው እሺ ብሎ ወለቅ ወለቅ አደረገና ቆመ። አንተ ማነህ አለው። እኔ አባቶች አምላክ ነኝ

እኔ አልሆንህም። አለ ለምን አለው። ኧረ እኔ እናገር ዘንድም አቅም አይደለሁ ሲለው አፍን የፈጠረ እግዚአብሔር ነው አለው። አፍ እንዲ ቦካ ቦካ አድርጌ የሰራሁት እኔ። ምላስህ እነካዋለሁ አለ። ሄደህ ትናገራለህ። አፍ እኔ እነካዋለሁ ሲለው እግዚአብሔር ወይ ምን መሰልህ አለው። እሺ ሲለው አሮን አለልህ አለ። አሮን ሳት አሮን አለልህ። እሱን ላከው እሱ ያልከውን በደንብ አድርጎ ያብራራልሃል ሲለው እኔ የፈለግኩት አንተን ነው። እኔ ለአንተ እነግርሃለሁ፣ አንተ ለአሮን ትነግረዋለህ፣ አሮን ሄዶ ይናገራል አለው አለቀም አለ። እግዚአብሔር እኮ ይምጣ እንጂ ሀሳብ አታስቀይረው። ይህንን ሁሉ ተጫነው ያው እንደምታውቁት ነው። ከዛ ሙሴ መጨረሻ እንደዚ ያለው እሺ መሄዱ ልሂድ አለው። መጀመሪያ ወደ ሕዝብ ነው የሚሄደው። አዎ ማላከኝ ልበል አለ። ማነ ለመሆኑ ላከኝ በላቸው ስም ማነ አለው። ያለና የሚኖር እንደዚህ አይነት ስም ያለው እግዚአብሔር ብቻ ነው። ዘላለም ነው ስም ያለው። ምን ብለ ተሰበስበኛል አለ። ነበርኩ አለው። እኖራለሁ ለዘላለም አለ። ያለና የሚኖር ልበል አለ። አዎ በል እኔ ነኝ ላከው። ያው ታውቃላችሁ፣ በግብፅ ምድር ላይ እግዚአብሔር በሱ እጅ የሰራዋል። ዘዳግም 34ን እያሱ ሲዘጋው የ እንደ እግዚአብሔር ሰው እንደ እግዚአብሔር ባሪያ ነው የሚለው። እንደውም የእግዚአብሔር ባሪያ የመባል መብት የነበረው እሱ ነው አንዱ። ቀጥሎ ዳዊት ነው፣ ቀጥሎ መሲሁ ነው የእግዚአብሔር ባሪያ የተባለው። እንደ እግዚአብሔር ባሪያ እንደ ሙሴ ያለ እርግጠኛ ነና፣ እንደዚያ አይነት ሰው እግዚአብሔር በእጁ አለና በፈርዖን ፊት በምድረ በዳውና በእስራኤል ልጆች መካከል እነዛን አስፈሪ ተአምራት እንዳደረገ ኮርሚ ኖርማል ተአምር አይደለም። በሱ እጅ እግዚአብሔር ላዩ ላይ ሲመጣ ያስደነቅ ነበር። ተራራ ያነዳል። እግዚአብሔር ሙሴን ብሎ ሲመጣ ዘጸአት 19 ላይ ነው። በከባድ ደመና እመጣልሃለሁ አለው። እመጣልሃለሁ ለአንተ ነው፣ እመጣልሃለሁ ለእኔ ብለህ አዎ እንዲያምኑብህና እንዲሰሙ ስል አንተን ብዬ ብቻ እመጣለሁ አለው። ኖርማሊ እንደ ሌላ ጊዜ በከባድ ደመና ነው እምወርደው አለው። ሲና እየተንቀጠቀጠ ተራሮች እየጨሱ እግዚአብሔር ወረደ። ሙሴ ና አለው። እግዚአብሔር ሲናገረው ህዝቡ ሰማ፣ ህዝቡም በሙሴ አመኑ፣ በእግዚአብሔር ማመኑ ይላል። ይህን ያክል እግዚአብሔር በህዝቡ መካከል ለይቶ ያከበረው ታላቅ አገልጋይ ነው። ይሄ ብቻ አይደለም፣ ይሄ ብቻ አይደለም። የእግዚአብሔርን ፊት ለማየት መጠየቅ ብቻ አይደለም። ትዚላችኋል? ዘውልቅ ምዕራፍ 16 ላይ የቆሬ ልጆች ምናምን ትዚላችኋል? ታሪኩ የቆሬ ልጆች እነ ዳታን ሮቤን ምናምን መጡ የተወሰነው ግሩፕ እኮ ሌዋዊ ነው እና መጡና፣ እንደዚህ አሉት ሙሴና አሮን፣ ቁሙ አሏቸው። ቆሙ። ምንድነው? እናንተ ይሄ ህዝቡ ሁሉ እኮ ቅዱስ ነው አሏቸው። ታዲያ በዚህ ህዝብ ላይ ለምንድነው የምትታበዩት? ሙሴ እኮ አልታበይም፣ ትሁት ነው። እንደ ባሪያዬ እንደ ሙሴ አይነት ትሁት የለም ብሏል እኮ እግዚአብሔር። በጣም ትሁት የሆነ አገልጋይ እኮ ነው። ምንድን ነው የምትታበዩት ደግሞ እግዚአብሔር በእናንተ ብቻ ይሰራው በእኛም ይሠራል ብሎ በህዝብ መካከል አሮንና ሙሴ ሲያዋርዷቸው፣ ሙሴ ራሱን በእግዚአብሔር ፊት አዋረደ። እንዲህ አላቸው፣ በእርግጥ እግዚአብሔር የመረጠው ማን እንዲሆን እንዲታወቃል አሁን እኔ ራሴን መርጫ አይደለም አለ ሙሴ። እግዚአብሔርን የመረጠኛል። እግዚአብሔር ማንን እንደመረጠ ታውቁ ዘንዳው እግዚአብሔር በእኔና በእናንተ መካከል ፍርድን ያረጋል፣ ምልክት ያረጋል አላቸው። በሚቀጥለው ቀን ኑ አለ። ከእነሱ ጋር አብሮ አያሌ ህዝብ ተከማችቷል። ማርያም በተቻለ መጠን መታ እንደም ዲፌንድ ልታደረግ ሞከረች። ማርያም አልቻለችም። መጽሐፍ ሲናገር በሚቀጥለው ቀን ሲመጡ እግዚአብሔርም በመገናኛ ድንኳኑ ላይ በደመና ወረደ ይላል። በዚህ ጊዜ እግዚአብሔር እንዳር ታውቃላችሁ። አሮንና ሙሴ ሽሹ ከዚህ አካባቢ አለ እግዚአብሔር ነው ያለው መካከል መምረጤን አሳያሉ አለ መጽሐፍ ሲናገር እነ ዳታን ምናምን መሬት ተሰንጠቀ ዋጠቻቸው የሚል ቃል አለ በቆሙበት መሬት ተከፈተች ገቡ፣ ተዘጋች። የተወሰኑት ሊያመልጡ ሲሉ እሳት እያሳደደ በላቸው ይላል። እግዚአብሔር ሙሴን መምረጡን እግዚአብሔር ከሙሴ ጋር መቆሙን ማክበሩን መሰከረ። አብሬ ነኝ አለ እግዚአብሔር። ትልቅ አገልጋይ ነው ሙሴ። የሙሴ ሬሳ ለሚካኤልና ለሰይጣን እኮ ባትል ግራውንድ ነበር፣ ሰይጣን ሊወስደው ሬሳውን። ኢየሱስ ስለተነሳ ነው ያው። የማይፈልጉት የለማ ቢመጡም አያገኙትም። ኢየሱስ ተነስቷል፣ ይበልጠዋል። እና ሙሴ ሞቶ ነው የቀረው። ትንሳኤ ሙታን የሚያገኘው ከእኛ ጋር ነው። ኢየሱስ ተነስቷል። አይነጻጸር ራሱ ግን እንደው የሙሴ በጣም ተከታዩ ስለሆኑ የኛ አይነት ናቸው። ከክርስቶስ መስቀል በላይ ዘጽአት አልተሰበከም። ቀይ ባህር መከፈሉ ትክክል ነው መሰበኩ ግን ዘጽአት ጋር ተነስታችሁ ደግሞ እዚህ ዮሐንስ ወንጌል ጋር ስትደርሱ ነው። ልክ ሙሴ የእግዚአብሔር በሆነው ነገር ሁሉ ላይ ታማኝ ነበር። አዎ ይላሉ ዕብራውያን። ወደ ይሁዲነት እየተጎተቱ ከክርስትናቸው መለስ ስሊሉ የሙሴ አገልግሎት የሙሴ ተጽዕኖ የሙሴ ሕይወት የሙሴ አቋም ወደ ኋላ እየጎተታቸው ነው። ስለ ሙሴ ሲነግራቸው አዎ ይላሉ። እርሱም ታመነ ነበር አለው ኢየሱስን። አሁን ከዚህ በኋላ ስለ ኢየሱስ ሰፊ ነገር ሊያነሳ ነው። አዎ ሙሴን ግን በተወሰነ መንገድ ላቅርብላችሁ። አቋሙ ቀላል አይደለም። ቤተ መንግሥትን ትተህ ወጥተህ ከእግዚአብሔር ህዝብ ጋር ጭቃ ለማቡካት መወሰን በጣም ከባድ ነው። ሰው ከጭቃ ማቡካት ወደ ቤተ መንግሥት ለመግባት ነው የሚጸልየው። ከቤተ መንግሥት ወደ ጭቃ ማቡካት ነው ወክ ያደረገው። በጣም ከባድ ውሳኔ ነው የወሰነው። አይ ሙሴ ጥሎ የወጣው የፈሮንን ቤተ መንግሥት ነው። ጌታ ኢየሱስ ክርስቶስ በሰማይ ያለ ሰው አይቶት እማያቀውን ቢያየውም ሊያብራራው የማይችለውን ክብር ኢየሱስ ተተወረደ ነው። እርሱም የታመነ ነው። ኢየሱስ የሁለቱን ታማኝነት የዚህ ደብዳቤ ጸሐፊ በእግዚአብሔር ቤት ውስጥ ነው የሚመዝ ነው። የሁለቱን ታማኝነት ሁለቱም የታመኑ ናቸው። አዎ፣ ከዛ የሚቀጥለው ቁጥር ምንድን ነው የሚለው? ቁጥር ሦስት ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስ ከሙሴ የሚበልጥ ክብር የተገባው ሆኗል ነው የሚለው። ሙሴ ያገለገለበት ቤት፣ ሙሴ ሎሌ ሆኖ ያገለገለበት ቤት ባርነት ክብር ነው። በእግዚአብሔር ቤት እግዚአብሔር ባሬ ሲልህ በጣም ትልቅ ክብር። ይህንን የመባል እድል ያገኙ ሰዎች በጣት የሚቆጠሩ ናቸው። በእግዚአብሔር ቤት ውስጥ ይላል፣ ባሪያ ሎሌ ሆኖ አገልግሏል። በእግዚአብሔር ቤት እዚህ ቤት ውስጥ ሙሴ ሎሌ ነው። እዚህ ቤት ውስጥ ኢየሱስ የበኩር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው።